እንደምን አደራችሁ? በጣም ደህና ነኝን ነኝ። እኔ አልሐምዱሊላህ፣ ሁሉ ሰላም ነው። ብዙ ሰዎች ኮሚንት ላይ የሰደባችሁን የተደሰታችሁልኝም አላችሁ እንዲሁም ሰላም ይበላል ልሽ አላችሁ ልጅ ፈልጋችሁ ያጣችሁ አላ አላህ ልጅ ፈልጋችሁ ላጣችሁ አላ ልጅ ይረዝቃችሁ መንታ መንታውን ለሰደባችሁኝም አላህ ቀልብ ይስጣችሁ። መልካም ምኞት ለተመኛችሁልኝ አላ ጀዛኩም አላህ ኸይር። ወላሂ ዛሬ በጣም ሞኝ ወረበ በቃ ምሞት ምሞት መስሎኝ ነው ያደርኩት። ታውቃላችሁ ልብስ ሁላ ላይ ላይ በቃ እስኪ ከብደኝ ድረስ አውልቄ ቤተኛ በቃ ከበደኝ። ልብሱ ራሱ የሆነ እንደ ጋቢ ከሰውነቴን ከበደው። የበላሁት ምግብ ነው እንዳለን ሰሞኑን ሲጀምር ራቴ ሰላጣ ነው፣ ሰላጣ እየበላሁ ነው። እና እንኳን ለአረፋ በዓል በሰላም አደረሳችሁ። ኢደኩም ሙባረክ። እኔ ደህና ነኝ አልሐምዱሊላ ንሕምድ ንሽኩር ረበና የሚባለው። አሄራሴ አያችሁት ከመታመሚ ብዛት ነው። አፌራሱ እንደዚህ እያያዘው ማለት ነው። እና ብዙ ልጆች ጸጉርሽን ሸፈኝ፣ ጸጉርሽን ሸፈኝ። አንድም ቦታ ጸጉሬን አልገለጥኩም እኔ ዩቲዩብ ቪዲዮ ላይ። የትኛውን ጸጉሬን ነው የምሸፍነው? ነው ወይስ ቅንድቤ ላይ ያለውን እንደዚህ ብዬ ላውራ? ጸጉሬን ገልጬ አልሰራሁም። አንዳንዶቻችሁ ደግሞ ማርገዝ ብርቅ ነው እንዴ? በእርግጥ ማርገዝ ብርቅ አይደለም፣ ግን አንድ ሰው በእርግዝና ያጋጠመውን ሕመምም ሆነ ሌላ ነገር ለሌላው ቢያካፍል ምንድን ነው ችግሩ? ምኑ ነው ኃጢአቱ? ምኑ ላይ ነው? ምናልባት ከዚህ ፊት አርግዞ ማያቅ ሰው ቢያረግዝ እንኳን አይደናገርም። እኔን የገጠመኝ ከገጠመው የገጠመው ሰው ደግሞ መጥቶ ብዙ ልጆች አሁን ልምዳቸውን ጽፎልኛል። ልክ ነሽ፣ እኔም እንደዚህ ሆኜ ነበር ለስንት ወራት ምናምን ብሎ ኮመንት ሰጥተውኛል። ሶ በእኔ ብቻ እንዳልሆነ እንድረዳ አድጎኛል። ስለዚህ እኔ የቀን ተለት ማለት ቀን በቀን የእርግዝናይን ስሜቶች ማስተናግዳቸውን ፊሊንግ ለእናንተ ማጋራቴ እንደውም ቢጠቅማችሁ ነው እንጂ አይጎዳችሁ ህፃኑ ወይም ህፃኗ ልቤ ላይ ነው እንዴ? ተቀመጡት አፍን እና ደህና ነኝ አልሐምዱሊላህ። እንዴት ናችሁ እናንተ? አሁንስ በጣም እየከበደኝ ነው ወላሂ። እኔ ሽልቤን ለምን ያፈነኛል? እስኪ ዛሬ አላህ ከፈቀደ ውሀውን ከሰጠኝ ሱቅ እሄዳለሁ ብያለሁ። ሲዱ አድርጎልኝ ወላሂ ስራም ቀዝቅዟል፣ ስራዬም ቅዝቅዝ ብሏል። ስልክ መመለስ አልቻልኩም። እንደዚህ አሁን ለእናንተ ጧት ጧት ቪዲዮ ስሰራ ጠንካራ እመስላለሁ። ስልኩን ለማብራት አስተልቶኛል። ሱቅ ከተዘጋ አስራ አምስት ቀን አለፉ። ለምን ልጅሽን አታስቀምጪ የምትሉ ትችላላችሁ። ልጅ አክስሮኝ አላስቀምጫው። በርበሬው፣ ሽሮን ፀሐይ ወዳለበት መደርደሪያ ላይ አርጎ እንዳለ ተበላሽቶ ለቤት ነው እየበላሁት ያለሁት። ምክንያቱም ለከስተመር ሊሰጥ የማይችል እንዳለ ነጮ ነው ማለት ነው። በርበሬውማ ከጥቁር ነው የሆነው እና ለዛ ራሴ ነኝ። በቃ መልካም ቀን ይሆንላችሁ።